አንደኛውን ክፍል ነው ሳሳ ሀሳብ እንድትሰጡኝ የጠሯችሁ። ቁጭ ብሎ በመፋጠጥ የሚመጣ ነገር የለም። አልተቀበልሽም እንጂ ከ ሀሳቤን ሰጠ ብሬን ለጊዜው ተናዳ ሊሆን ይችላል። አሁን ትተዋዋል። እኛ የማናውቀው የተነጋገራችሁት ነገር ካለ ይቅርታ ጠይቂ እሱንቶ የማይታሰብ ነገር ነው። የያዝነው ነው ስራ ነው ተናገሩኝ ብሎ ስራም ለመልቀቅ የሚፈልግ ሰው ካለ መልቀቅ መብቱ። ለምን ተናገረችኝ ብላ ለስራው ያዋጣችሁን ስኮሰደች ትዛለ። እሺ አንቺ ይሻላል የምትዩ ሐሳብ ካለሽ እንስማ። እኛ የምንሰጥሽ ሀሳብ ሐሳብ ሁሉ አልተዋጠልሽም መሰለኝ አይደል? ሁለታችሁም ከዚህ ግቢ ወጥቶ መስራት አይታያችሁማ። ብለንም ይቅርታ ጠይቂያት። እማማ ጥፍሩ ቀን ለምኛቸው ምን ማለት ነው? ይሄ ስራ በሰዎች ትከሻ ብቻ ተንጠልጥሎ መቆም የለበትም። ትኩረት ሊሰጠው የሚገባው ስራው ዋናው ሀሳቡ ነው። እኛም ባንኖር ሀሳቡ ማንም ሊሰራው ይችላል። እኛ በህይወት ባንኖርም ስራው መኖር አለበት። እኔ ካልቻል አቀመረት ግን እኛ ብንኖር አይሻልም? እኛ እስካለን ስራው ምን ይሆናል ብሎ ማሰብ ለስራውም ጥሩ መሰለ አይመስለኝም። እንደውም ሰዎች ራሳቸውን ከስራው በላይ ዋጋ ያላቸው አድርገው ሲገምቱ ነው በጣም የሚያናደደኝ። እሺ ምን ይሻላል ነው? እኔ እንጃ። ይህን አልጋ ቤት ለቤትም ቢሆን እያዞርን እንሸጠዋለን እንጂ አምርተን የምንሸጥበት ቦታ አጣም ብለን አንቀመጥ። እንዴት እንዴት እንዴት ሞል ወያ፣ ሞል ወያ፣ ቆሎ ቆሎ እንደሚሉት እኛም አልጋ አልጋ አልጋ አልጋ እያለን እንድንዞር ነው የምንፈልገው። እየዞርን እንዴ እንደዚያ ችግር አለ? ማለት ምን ችግር አለ? እንዴ ምን ችግር አለ? እንደውም አሁን ገና ጥሩ ሀሳብ አመጣሽ። ማን ይሸጥ ከመካከላችን ብዙ ጫና የሌለበት ሰው ሊሆን ይችላል እኮ ማን። ይህን ነገር ግን ከልባችሁ ነው የምታወሩት? ቆረቆ ወይ ምህረት፣ አሁን ገና ነው ነፍስ ያላችሁ ጨዋታ ያመጣችሁ። ማን አልጋውን ያዙር? ምን ነው ከነከነ? ለምን አይከነከነኝም እንዴ? ያንን ሁሉ ብር ከስክሽ ኢንቨስተር ሆንኩ በያዙርች ሳበቃ ደግሞ አልጋ አልጋ እያርኩ እየዘቁሽ ሸጠ እንዴ? ያው ማማ እያዞርሽ ስታስተዋውቅ እንደነበረው ማለት ነው። ልዩነቱ እሷ ሰው የሚሰበሰብበትን አጋጣሚ እየፈለገች ነበር የምታስተዋውቀው። ይሄኛው ሀሳብ ግን በየቤቱ እየሄዱ ማንኳኳት ይጠይቃል መሰለኝ። እንዴ ታዲያማማ በነካ እጃቸው እያዞሩ ሽጧ። ምን ነው? ምን ምን ይንጠኛላችሁ? እኔ እያዞርኩን ሽጥ ነው እንዴ የምትፈልጉት? ምን አለበት? አሁን ለስራው እኛ ካለንለት ምን ይሆናል ብሎ ማሰብ ጥሩ ነው ስትላል ነበር ማንኛውንም መስዋዕትነት ከፍለን ስራውን እናቆየዋለን ማለት ይሄ መሰለኝ። አታሹፊያ፣ እውነቴ ነው። በዛ ላይ ለዚህ ሁሉ ንግግር የደረስነው ሚስት ሱቁን ይዛ ከስራ በመውጣት ነው። ያጠፋችሁ እሷ ናት። እና ሚስቴ ላጠፋችሁ ጥፋት ተገኘ ተብዬ እኔ መቀጣት አለብኝ እንዴ? ይሄ የገበያ አማራጭ መፈለግ ነው የሚባለው፣ ቅጣት አይደለም። ደግሞ ለምን ሁላችሁም ቁጣ ቁጣ እንደሚላችሁ አልገባኝም። የምንነጋገረው ስለ ስራው እኮ ነው። ባጣ ባጣ ከሚስቴ ጋር ሼር ገብቼ ማስተካከል እችላለሁ፣ እንጂ የባልሽን አልጋ እሸጣለሁ ብዬ ሞታል ነው እንዴ? ምናልባት ይሄ ቤት ለቤት እያዞርን ንሽጥ የሚለው ሐሳብ ሊሰራ ይችል ይሆናል። እኔ አላውቅም። በበኩሌ ግን ሌላ ዟሪ ተፈልጎ ይቀጠራል፣ እንጂ ከኛ መሀል አንዳችን መሆን አለብን በሚለው ላይ እኔም አልስማማም። ለምን ከኛ መሀል አይሆንም? እንደማየው ሁላችንም ውጥረት ያለበት ኃላፊነት ላይ አይደለንም። ይሄ ነገር እኔንም ይመለከታል። አንተማ በያዝከው ስራ ላይ ራሱን ሌላ የሚያግዝ ሰው ሊጨመር ነው ያስፈልጋል። ይህው እኔ እያገዝኩት አይደለም። በመላላክ ሳይሆን በማምረቱ ማለት ነው። እንድላላከው ነበር እንደ እሱ ጋር የተመደብኩት። ምንም ተነጋግረን ልንግባባ አልቻልንም እኮ። አሁን እኮ እያወራን ያለነው ስለአልጋው ሽያጭና የሽያጭ ቦታ ነው። አንቺ ለምን እያዞርሽ አትሸጭ ነው? ምንም ችግር የለውም። ባህሩ እንዴት ነው? ምን ትላለህ? ምን እያዞሩ መሸጡ ነው? እኔ የማይመስለኝን ተናገርኩ። ከኛ መሃል አንዳችንም አዙረን መሸጥ የለብንም። አይ መሸጥ ያለበት በዚህ መንገድ ነው ብለሽ አንቺ ራስሽ ስራውን ለመስራት ፈቃደኛ ከሆንሽ ግን ምን ማለት እችላለሁ። ይመችሽ። ነገሩን ነው እንጂ ያልኩት? ሌላ ሱቅ ተከራይተን መሸጥ እንችላለን። ለሥራው ምን ያህል መሥዋዕትነት ልንከፍል ዝግጁ ነን የሚለውን ለመፈተሽ ብዬ ነው። ምን ነግረሽናል እሳት አቀጣጥለው ቁጭ ብሎ ማወቅ እንደሚያዝናናሽ ነገር ይችላል። ምንድነው የምታወሩት? ሌላ የሚከራይ ሱቅ እንፈልጋለን። ፈልጉ። እኔ ሌላ ሰፈር ላጠያይቅ። እዚህ አካባቢ አንተ ልትፈልግ ትችላለህ። አልችልም፣ አልችልም። ለምን? እኔ ላይ ብዙም እምነት ባትጥሉ ጥሩ ነው። እንደምታይኝ ብዙ ስራ አለብኝ። ይሄ እኔ ብቻ ስራ አይደለም። ተጀምሮ እስከሚያልቅ ኃላፊነቱ ሁሉ እኔ ትከሻ ላይ መውደቅ የለበትም። እንደውም ሌላ የሚያግዝ ሰው ያስፈልጋል ብለሻል። ሰራተኛ ቶሎ ብትፈልጊ ጥሩ ነው። እያሰብኩበት ነው። ቢሆንም ግን እንደዚህ አይነቱን ውሳኔ ለመወሰን ኃይሉን መጠበቅ አለብኝ። አዲስ ሰው መቅጠር አልችልም። አሃ፣ የማባረር ስልጣን ብቻ ነው ሰጥቶሽ ሄደው። እኔ ማንንም አላባረርኩም። የብሌንም ማለት ከሆነ እራሷ ናት የለቀቀችው። እንደፈለጋችሁ፣ የጨረስን መሰለኝ። ወደ የስራችን መሄድ እንችላለን። በግል ላናግርህ እችላለሁ፣ ባህሩ። ለምን? ከአንተ ጋር መነጋገር ያለብኝ ነገር ስላለ ነው። ጠቢቡ ዞር በልልን ብትኝ እኮ በቀላሉ ይሄዳል። እንግዲህ የአንቺና የባህሩ ስብሰባ ከቀጠለ እኔ ወደ ቤቴ መሄድ ነው። ልብ በሉ፣ በስራ ሰዓት ቤት ሄጄ መተኛት አምሮኝ አይደለም፣ ከመስሪያና ከመሰብሰቢያ ቦታችን ዞር በልልን በመባሌ ነው። ስትጨርሱ ጥሩኝ። እግረ መንገዳችን ይሄ አልጋ የሚሸጥበት ቦታ ብቻ ሳይሆን እኛም ሰራተኞች የምንሰበሰብበት ቦታ ስለሚያስፈልገን በዚህ ላይ መከሩበት። መቼም ሰሞኑን ዋነኛ ስራችን መሰብሰብ ሆኗል። ቢቡ ሄድ። እሺ አለቃይ። ካሹ ጊዜ በጣም ፈጥነሽ ተመለሽ። በደህናሽ ነው እኔ ምን አውቄ ልቤ ያረጋለኝ? ገና ነሽ በዚህ ሳምንት አትወልጂም ብለሽኝ አልነበረ የሄድሽው? ከሄድሽ በኋላ አላስችል ብሎሽ መጣሽ? አንቺ ማ ገና መሆንሽን አውቅ ያለሁ አረኔን። ምን እንዳገኘኝ አላውቅም። ዝም ብሎ ሲያቃሽኝ፣ ደስ አልል ሲለኝ መጣሁ። ልክ ሕፃን ልጅ አስተኝቶ እንደሄደ እኮ ነው ልቤ የተሰቀለው። በቃ አሁን ከመንገድ ነው የገባሽው። ረፍት አድርጊ። የት ሄዱ ልጆቹ? የቶቹ ልጆች? ጣቢቡ፣ ባህሩ አሉ ነበሩ። ያቺ ምህረት ትመጣለች አለች። እንዴት እሄዳለች ብለሽ ነው? አንቺስ እንዴት ነሽ? ጤናሽን ትበረቻለሽ? ደህና ነኝ ገብሬ። አልደወለም? በቀደም የቤቱ ስልክ እንቢ ሲላቸው ባህሩ ጋር ደውለው ነበር። ከሱም ጋር ግን በደንብ አላወሩም። ደህንነታቸው እንደተናገሩ ስልኩ ተቋረጠብን ብሎ ባህሩ ሲያወራ ሰምቼዋለሁ። መች እመጣለሁ አለ? ስልኩ ተቋረጠ እኮ ነው የምልሽ። የጋሽ ገብሬ ምንም አያሳስብምማማ። ቢያንስ ደህና መሆናቸውን ሰምተናል። ታዲያ ማነው የሚያሳስበው? ምንም የሚያሳስብ ነገር የለም። ያ ሀይሉስ አልተመለሰም ማማ? ለአንድ ሳምንት ነው ከዚህ ቤት የራቅሽው። ምን አይነት ታምር ተፈጥሮ እንዲጠብቅሽ ትፈልጊያለሽ? ብሌን፣ ምንድን ነው በሆድሽ የተሸከምሽው? ሰው ነዋ፣ ምን አይነት ጥያቄ! አይ ያረገሽውን አላልኩም፣ በሆድሽ የያሽውን ነገር ማለቴ ነው። አረ እኔ ምንም ነገር አልያዝኩም፣ እንደው ዝም ብዬ ስለምናገር የማላያ አይምሰልሽ እንኳን አንቺን አንዷን ልጄን አንድ ቀን ያየሁትንም ሰው ፊቱን አይችለው ጾም መናገር እችላለሁ። እርግዝና ትንሽ ፊቴን አሳብጦታል። ጥሩ እንግዲህ የተረገዘውም ይወለዳል፣ ሆድ የገባውም ነገር ውሎ አድሮ ይታወቃል። ቡና ካፈላሽ ጥሪ። ትንሽ ልተኛ ነው። ለመሆኑ ቤቱን ቡና ፍልታችሁበት አጫጭሳችሁበት ታውቃላችሁ ወይ? ጉድ አዎ። ወደ ሱቅ ነሽ? ልተኛ ነው አልኩሽኮ። ስራው ቀርቶ ነው በዚህ ሰዓት መኝታ ነው አሞሻል እንዴ? ጠቢቡ እሱ ቆኖ፣ ወይኔ መቼም የእናንተ ፍቅር የዶሮ ነው። ተጣላችሁ ደግሞ? አልተጣላንም። ሳትጣይ ነው እንዲህ ለንቦጭሽ የጣልሹ? ታዲያ ምን ተናግሮሽ ነው? መቼም እሱ ምላሶ ክፉ ነው። እኔ ነኝ የተናገርኩት። ምን አደረገኝ ብለሽ? ምህረትና ባህሩ ስብሰባ ነበራቸው ለብቻቸው መውራት ፈልገው ጠቢቡን ዞር በልልን ሲሉት የኔ ጅል እሺ ብሎ እቤት ሊተኛ መጣ። በጣም አናደደኝና ከፍ ዝቅ አድርጌ ተናገርኩት። እነሱ ሚስጥር ይዘው ነው ጠቢቡን ሄድ ያሉት። ምንም አላውቅም። እዚህ ቤት ምን እየተሰራ እንዳለም አላውቅ። ይኸዋ ነገር አለ አላልኩም? እዚህ ቤት ነገር አይደለም ነገረኛ ነው ያለው። በይልስ ማ ማን ነው? ምንድን ነው? አንድ በአንድ ነገረኝ። አንቺ አለመኖርሽ በጅቶሻል። እግርሽ ይህንን ግቢ ከለቀቀ ጀምሮ ምንም ሰላም ኖሮ አያውቅም። ሰቃዣ ነበር እያልኩሽ የሰላማችን መጥፋት ዋነኛ ተጠያቂዋ ደግሞ ምህረት ናት። መጀመሪያ የአልጋ በአልጋን ንብረት አስቆጠሩኝ ብላ ቆጠረች። እሺ፣ አይሰማው ጆሮ የለም። ከዛ ሂሳቡን እንተሳሰባለች ለምን አለች። እሱማ እራሷ ሂሳቡን የሚያስፈልጋ ነው። ምክንያቷ ግን ገቢና ወጪ አይታወቅም። ጎደለ ቅብር ጥሴ ቅብር ጥሴ ነው የምትለው በእጄ። ከዛ ጠቢቡን ከሂሳብ ስራው ላይ ያነሳችና ባህሩን ያግዝ ምናምን ብላ የባህሩ ተላላኪ አታረገው። ምስልሽ እንዴት? ምንም እኮ ስራ እየሰራ አይደለም ብታዩ። ጠዋት ይወጣል፣ ለባህሩ ብረት ያቀብላል፣ ቀለም የሚቀባ ካለ ይቀባል። አልጋ ያሰሩ ሰዎች የተሰራላቸውን ሲወስዱ እየተሸከመ መኪና ላይ ይጭናል። እንደዚህ እንደ ዛሬው ባህሩና ምህረት የሚያወሩት ሲኖራቸው ደግሞ ወደ ቤት ሂድ ይሉታል። ቤት አለኝ ብሎ ይመጣል። ጎሽ ጎሽ ጎሽ ጎሽ እኮ ይሄ ሁሉ በእኔ ቤት ነው የሚሰራው ባህሩ ዝም ይላል አፈሪ ብላና ይሄ የሞተ ጠቢቡስ እንዲህ በነሱ ስትጫወትበት አሜን ብሎ ተቀበለ ረስ ስንት ጉዳለ ለመሆኑ ይሄንን ሁሉ እንድታደርግ ማን ነው ስልጣን ይሰጣል እሱ አይደለን ንስ የገረመኝ አንቺ ሴ ሁሉ ሲሰራ የማንን ጎፈሬ ታበጥሪያለሽ እኔንማ እኔንም እኮ ከስራ አባሯኛለች ምን አድርጋኛለች የዋዛ ሰው መስያት ነበር ከትናንት ወዲያ ጠባት ስራ ስገባ አረፈች ምናምን አለችና፣ ከስራው ተባረሻል። አትለኝም ተባረሻል። አንቺን! ቆይ ለመሆኑ ማነኝ አለች እሷ። እኔም ያልኳት እንደዛ ነው። ማነሽ? ምን ቤት ነሽ? አንቺማ ከገዛ ሱቄ አታባርሪኝም አልኩና፣ አልጋ የለ ምን የለ እቃችሁን በሙሉ አውጡ ብዬ አስወጣዋት። አሁን የት ነው ያለችው? እንጃላት። ሽ ሽ ሽ ከሱቁ ካስወጧቸው በኋላ እዛ ባህሩ የሚሰራበት ኤላስቲክ ዳስር ነው የምትቀመጠው፣ የምትሰበስባቸው። ጭንቅ ሲላት ስብሰባ ስብሰባ እያለች በስብሰባ ልታሳብዳቸው ደርሳለች። በይ ከሌለች ደዌላትና ትምጣ፣ እጥፎቅ ቶሎ ነ ይብላሻለች። በይል ከእኔ ጋርማ እንነጋገር ከፈለግሽ ባህሩ ላክ፣ እሱ ነው ከስሯ የማይጠፋው ራሴ እሄድላት የለም። በልጅቷም ቡና ቅራርቢና ቆየኝ በያት። ገና ከመንገድ ከመግባትሽ ልትጣይ ነው፣ አያደርስሽም ያደርሳታል ብለሽ አንቺስ? መቼ ዝም አልሽኝ? ከመንገድ ይዤ የገባሁትን አቧራ እንኳን ሳላራግፍ አይደለም። ነገር ያቀበልሽኝ ራስሽ ነሽ። ካልነገርሽኝ ብለሽ ወጥረሽ ያልሽኝ ሆኖም ቀረ እኮ፣ ሰማሁት። እኔ ደግሞ እንዳንቺ ነገር በሆዴ ይዤ አብጬ መቀመጥ አይሆንልኝም። እና ምን ልትሆኚ ነው? የማፈነዳበት። አፈንድቼው አርፋለዋ። ምን በፈጠረሽ ምህረት፣ እንደው በወለዱሽ እንደው፣ በምትወጂው ነገር ሁሉ ይዤሻለሁ። በፈጠረሽ ምንድነው? ስብሰባ ብቻ እንዳይሆን የጠራሽ ነው። አዎ ስብሰባ። ኧረ በእናትሽ፣ ኧረ በእናትሽ፣ ስራ እንስራ እንጂ። አሁንማ ምኑን ሰራ ነው? እንደ አንቺ ሳይሰለችሽም እንዴ ጠቢው። እስኪ አንተ እንኳን ልትረዳ አይሞክር። እኔ እኮ ግራ ገብቶኝ ነው የጠራው። የበደልኳችሁ ነገር ካለ ይቅር በሉኝ። ከፈለጋችሁ ዛሬውኑ ስራውን ለቅቄ ለመሄድ ዝግጁ ነኝ። ግን በፈጠራችሁ ስራው ይኑር። አሁንም ከእናንተ ስራው ይበልጣል። ለቲ ነው የጠራሽ አይደለም? ባህሩ ስራውን ለቋል። ጣቢው፣ ምን ምን እንደማደርግ አላውቅም እኮ። ስራውን ያሳመርኩ መስሎኝ ነው። እስኪ ቆይ ምህረት፣ አረ በእናትሽ በእናትሽ፣ ለምንድን ነው የምታለቅሽው? አጠፋሁ? ምን በደልኳችሁ? ይሄንን ለስራው የሚጠቅመውን ባደረጉ? እንስራ እንለወጥ። ባል እሺ፣ አይኑ ሲመጣ ምንድን ነው ምለው? አታልቅሽ፣ እሺ። ሰውነኝ እንዴ፣ ጠቢቡ ባህሩ ምንድን ነው ያለሽ? በቃ ከዛሬ ጀምሮ ስራውን በፍቃድ ለቅቅ ያለው አለ። ባህሩ ከሌለ ምንድን ነው የማደርገው? ምን ተናግረሽው ነው? ምንም አላልኩትም። በዚህ ስራ ላይ ደግሞ እንደሱ የማከብረውና የምንከባከበው ሰው አልነበረም። ምን አደረግኩት? እሺ ከመሬት ተነስቶማ ባህሩ ስራውን አያቆምም ብሎኛል። ካሰብኩበት ቆይቻለሁ። ከራሴ ጋር ስመክርና ከህሊናዬ ጋር ስሟገት ነው እስከዛሬ ቆየሁት። ካሁን በኋላ በቃኛል። ምንድን ያልተመቸ ነገር ምናምን ብለች ጠይቀሸዋል? ኩላ ውድቄን የለመንኩት? ለመንኩት፣ በፍጹም አልፈለገ ነው እጄ ላይ ያሉትንና ያላጠናቀቅኳቸውን አልጋዎች ጨርሼ አስረክባለሁ። በተረፈ ባልጋ ባልጋ ስራ ውስጥ ባህሩ ከዛሬ ጀምሮ የለም ብሎኛል። ባህሩ ካ መልቀቂያውን በጽሑፍ ሊሰጣኝ ምን አይነት ግራ የገባ ነገር ነው? ይሻለኛል። ምን አባቴ ላድርግ? እኔ ላናግረው እንዴ? ሀይሉ ሰው አያደርገኝም። አንቺ የጨነቀሽ የሀይሉ ነው? የስራው መቆም ሰርቶ የሚያው ነው አይኑ እኮ አልጋ ባልጋም እንደወለደው ልጁ ነው የሚያየው። ያው ነው በሀሳብም በስጋም መፍጠር ያው መውለድ ነው። ታዲያ የወለደው ልጅ አደራ ሰጥቶኝ ሄዱ። እንኳን አሳድጌ ልጠብቀው በህይወት ላቆየው አለመቻሌን ሲያውቅ ምን ይለኛል? ተይ በናትሽ ስለ ልጅ አታንሺ እ ብለን እየደረስ ስትመጣ ልጅ፣ እርግዝና፣ መውለድ ምናምን የሚባሉ ሀሳቦች ራሳቸው ያሳምሙኝ ጀምሯል። እንደዚህ አይነት ነገር አታውሪ። በቃ እኮ ነው ሲወራ ደሞ እኔን ይጨንቀኛል። እሺ ምን እናድርግ ጣቢዬ፣ እስኪ እናስብ። ወይኔ እንዴ! እንዴ ማማ ጥፍወርቅ፣ በቃ በቃ ተገላግለሻል። እሳቸው ተቆጥተው እንደሆነ ይመልሱታል። እንደምን ሰነበታችሁ? እንዴ ማማ ጥፍወርቅ ምነው አትመጣም ብላችሁ ነበር? ሰላም ነው? አሁን ከሷ ጋር አላወራ ፈለግ ዞር በልልን ማለት ሆኖ ዞር እላለሁ፣ ግድ ነው። ሁላችሁም ግን ትገርሙኛላችሁ። እኔ ዞር ካላልኩ ወሬ ይወራላችሁ እንዴ? ምንድን ነው ከእኔ የምትደብቁት? ምን ሆኗል ይሄ ልጅ? ዛሬ አስለፍለፍ ቀምሳል እንዴ? አይደለም። ስለ እኔ ልታወሩ ካልሆነ በስተቀር እኔ እዚሁ በሆን ምን ትሆናላችሁ? ስለ አንተ ደግሞ ምን ይወራል? አፍን ዘግተህ ከተቀመጥክ ሆን፣ እኔን ምን ቸገረኝ? አመሰግናለሁ። ማማት ብዙ አላወራም። ወይዘሮ ምህረት እኔ በሌለሁባቸው ግዛት የሚያየኝም የሚሰማኝም የለም ብለሽ ቤቱን ስታመሱ የሰነበትሽ አሉ። ዝም በላንተ፣ ዝም ማለቱን ዝም እላለሁ። ግን ከመቼው አደረሳቸውና ነገሩ ወጥ ብዬሽ ነው። ገና ስትመጪ ጀምሮ ምን ይሽም ማለት እኛ ትውቃችንም ውላችንም ፍቅራችንም ካይሉን እንጂ እንደ አመት አላወራም እኮ እስከ ዛሬ አብረን ስንኖር አብረን ስንሰራ፣ ንፋስ በመሐከላችን አስገብተን አናውቅም ነበር። ቅብር ጣርጎን አንቺን ሳው ብለን ስራው ላይ ብናስገባሽ ጭራሽ ከአንቺን ብሱ እኛን ታስወጪ ጀመረ። ብሌንም ባህሩንም እኔ አላሰጠሁቸው እራሳቸው ናቸው የለቀቁት። ባህሩንም ባህሩም ዛሬ መልቀቂያ ያስገባኩም መማጥቷ ምን ማለት ነው? እሱ ስራውን ለቀቀ ማለት መሰለኝ። እንዴ፣ ታዲያ ማን ይዘሽ ነው የተቀመጥሽው? አንቺ ለጊዜው፣ ምህረት፣ እርሶ እና እኔ ነን ያለነው። ወኛ ነን ያለነው። መኖር እንዲህ ነው። ምን አባቴ ላድርክማ? አይ፣ ምን ነው ጥፎ ወርቅ ደግሞ እንደ ተበደለ ማንባቱ ምንድነው? በበየኔና ሶስቱ ደረጃ ከተዳረስንማ ጥሩ አይደል? ለምን እኛ ስንቋሰል? ለጊዜው ወቤት ሽሽተኝ ኃይሉ ከመምጣቱ በፊት ስራ አለኝ ብለሽ ወደዚች ድርሽ እንዳ ማማት ኮክ ተናገርኩ። እንግዲህ እኛ የምናውቀው ኃይሉን፣ ባይሆን ኃይሉ ሲመጣ ነው። በቃ መስማማቱ አይሻለም? ማማ እኔ ከእናንተ አላውቅም። አይ ካላወቅ አርፈሽ ቁጭ በያ። ቀረ የምትይው ካለ ተናገሪ። አልጋባልጋማ እዚህ ግቢ እህል ውሃው አለቀ እኮ። እህሉ ሲመጣ ምን እንለዋለን? እሺ እኛም ምን እንለው እንለዋለን። አንቺን አላውቅም። የምትወስጂው ዕቃ ካለሽ አልከለክልሽም። በተረፈ እናንተ ለሥራ ያዋጣችሁት ሐሳብ ነው እኛም ሐሳባችሁን አንነካም። እናንተም ሰላማችን እናትነኩ። እማማ አዬ ጥንት ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ። መቼም ሴት ልጅ ወልጃለሁ እንዲህ እያለቀሽ ሂጂ ብዬ አልልሽም። እቤት ግቢና ለመንገደኛ ተብሎ የተፈላ ቡና አለ፣ እሱን ጠጥተሽ ትሄጃለሽ።